እንዴት ነው ግሚ? እንዴት ነው ግሚ የምትቃጠሉት? እንቆይ፣ ጋስ እንዴት ነው የምትቃጠሉት? እንቆይ፣ እኔ የሚመስለኝ ማለት ነው፣ በአላያችሁም ማይ ነው አላያችሁም፣ ግን አቀጣጠላችሁ የሚመስለኝ እኔ ልጆቼን ትምህርት ቤት እያደረስኩኝ በዚህ በጠዋት በኩል ለሌሊት፣ በጠዋት እንደ ጅብ ተነስቼ ቤቴን እያጸዳሁ ተመልሼ እመጣለሁ። ትንሹ ንጻ ልጅ ደግሞ እቃ ሰበስባለሁ፣ ሩም አጸዳለሁ፣ ባሌ እስኪመጣ ምግብ እሰራለሁ። እሷ እዚህ ተዘብዝፋ ነው የምትሉት። አትዋሹ አትዋሹ። አይኖ ጠዋት ነው፣ በጣም ኤርሊ ነው ቴን በጣም ጠዋት አይደለም ግን አትዋሹ። እውነቱን ተናገሩ። እውነቷን ተናገሩ። እውነቷን ተናገሩ። እንደዛ ነው። ለዛ ነው የምትቃጠሉት። አሁን እኔ ብሄር አልተሳደብኩ ህዝብ አልተሳደብኩ ሃይማኖት አልተሳደብኩኝ ዝብ ለመጠቅ የምትሳደበው አንዳንዶቻችሁ፣ ለዛ ነው አይደል? አትዋሹ። በቃ ቅጥል ብላችሁ አሜሪካን ሀገር ላይ ተቀምጣ ለምን አባቷ ነው ቁጭ የምትለው፣ ዶላር በሚገኝበት ሀገር ወጥራት ሰራ፣ ወይ እንደዛ ነው የምትሉት። አይኖ አውቃለሁ፣ እን እረዳለሁኝ። ነው ስትረስ ምናምን ነው ከዛ ነገር ያወጣችሁ ከዛ ነገር ያወጣ። እኔም እኔን መስደብ የምትችሉት እኔ መጥቼ እናንተ ጋር ፕሊስ ገንዘብ ስጡኝ ፕሊዝ ገንዘብ አበድሩኝ እባካችሁን፣ ቸገረኝ፣ እባካችሁን ልብስ ግዙልኝ፣ እባካችሁን እንደዚህ አርጉኝ ብዬ ሳስጨንቃችሁ፣ ያኔ እንዴ ብላችሁ መውቀስ ትችላላችሁ። እስከዛው ድረስ ግን ናይጄሪያው ባሌ እያስተዳደረኝ ነው። ወይ ካለው ተወለድ ወይ ካለው ተጠጋ ነው አማራው ሲተሩት እንደዚያ ነው የሚለው። ወይ ካለው ተወለድ ወይ ካለው ተወለድ ወይ ካለው ተጠጋ ነው። እና ይህ ናይጄሪያ ቁጭ አድርጎ በአሜሪካ ምድር እያስተዳደረኝ ያለው እድለው መታደለው እንደኔ ታደሉ ነው የምለው። ኤኒዌይስ ስሙኝማ፣ ማለት ነው በጣም ከገረመኝ ነገር አንዴ ቆይ እንደው እኔማ ወሬኛ መሆኔ ነው ዘንድሮ። እንዳው በጣም ከገረመኝ ነገር እስኪ ከንፈሬ ላይ ከንፈሬ ላይ እኔ ባይ ዘ ወይ ከንፈሬን ጭምርቅርቅርቅ ሲል ደስ ይለኛል፣ እንደዚህ ብርቅርቅርቅርቅ ሲል ብርቅርቅ ሲል የድሃ ልጅ መምሰል ደስ ይለኛል። እነዚህ የደሃ ልጆች ሀብታም ቤት ሲሄዱ ቅባት ያለው ምግብ ሲያገኙ ቂቤ የገባበት እስከዚህ ድረስ ተከናንበው ነው የሚመጡት። እንደዛ ብሆን ደስ ይለኛል። እንደዛ እንደነ ብዙነሽ በቀል አልወድም። ይሄ ቀይ ሊፕስቲክ፣ ጥቁር ሊፕስቲክ ተዘብዝፎ መምጣት አልወድም። እንደዚህ እንደዚህ ብርቅርቅ ሲል፣ ልስልስ ሲል ነው ደስ የሚለኝ። አንዳንዱ አይታችኋል ግን፣ በእውነት የአንዳንዱ ከንፈር አይታችኋል? የሆነ በቃ የሆነ ወይን እኔ እግዚአብሔር ምስክር ነው። ይሄ ወይን ጠጅ ወይን ጠጅ ካለ ተለጥፈውት ማሃሉ የዳሃ ጥር ይመስል ተሰነጣጥቆ ተሰነጣጥቆ ተሰነጣጥቆ የአገር የአገር ሳንቲም ነው የሚያስገባው ከንፈራቸው ላይ። እንደዚህ ሴት ልጅ ስትሆኑ ከንፈራቸው ልስልስ ማለት አለበት፣ እንደዚህ ማንጸባረቅ አለበት። እና ለዛ ነው እንደዚህ ልቅቅ ብዬ ብርቅርቅ ማለት የምወደው። አመሰግናለሁ። ወደ ወሬ ስቀጥል እቺ ሴትዮ ምናለች? እቺ ሴትዮ እቺ ፊንገር ሾ ምናለች? ንግስትን፣ እኔ ንግስትን በጣም ነው ምወዳት። ንግስትን በጣም ነው ምትወደኝ፣ በጣም በእውነት በጣም ነው ምትወደኝ። አክባሪ ናት፣ እኔ በጣም ነው ምወዳት ማለት ነውና፣ እሷን ምን ብላ ለማማት ፈለገች? እንደ ማዘን መስላ፣ እንደ አዘነችላት እንደ አዘነችላት መስላ እንዴት በጣም ብዙ ጓደኞችሽ ሲያሙሽ ነበር አረገዘች ብለው ምናምን እውነት አንቺ እንዳሟት ከሰማሽ የዛን ሰዓት አረግ አታረግዝም እያሉ እያሟት ነበረ። እኔ ሰማው እንደዛ የምትሰሚ ከሆነ እውነት አንቺ ለንግስት የምታስብላት ከሆነ እንዴ ለምንድን ነው እንደዛ የምትሏትኝ? ሰው አይደለች እንዴ? እኔም እንኳን ይኸው ከንግስት እድሜ በላይ ጤባ ሆኜ ይኸው አለው አይደል እንዴ ወልጄ ብላችሁ መናገር ትችላላችሁ ብላችሁ ብላ መናገር ትችላለች። እቺ ፊንገር ሾ ማለት ነው ዛሬ መጣይነ ከንግስት አንቺ ህፃን ልጅ ሆነች ነው እንደው በመድሀን ያለነው። ከንግስት ንግስትን፣ አወቃችኋት? አርቲስቷ አለ፣ ከእሷ ህፃን ልጅ ሆነሽ ነው አንቺ። አታረግዥም ብለው አሙሽ ምናምን፣ ተመስገን አረገሽ። በመጀመሪያ ደረጃ ልጅ የሚሰጠው እግዚአብሔር ነው። አንቺ ችግርሽ ምንድን ነው? በዩትዩብ ተማምነሽ፣ ይሄ ማህበረሰብ ህዝብ እያማው ቂጤና ዘረጥ አረጌ፣ በቃ እንደፈለግኩኝ ልጅም በወልድ ይሄ ማህበረሰብ ያሳድጋል ብለሽ ነው። የአንቺ ልጅ የህዝብ ልጅ ናት። የንግስት ልጅ ደግሞ የምትለየው ደግሞ የግሏ ልጅ ናት። የአንቺ ልጅ በእኛ ማህበረሰብ ነው የምታድገው። ይሄ ማህበረሰብ ይሄ ደግ ማህበረሰብ መሄጃ የሌለው ሲሰደብ፣ ሲረገጥ፣ ሲታማ አንገቱን ደፍቶ ቁጭ ብሎ የሚሰማ ማህበረሰብ ነው። ይሄ ማህበረሰብ ይሄ ማህበረሰብ እንደዛ ነው። ስለዛ ልጅሽ በዚህ ማህበረሰብ ነው የምታድገው ለዛ ነው አንቺም ይሄ ማህበረሰብን እያማው የዩቲዩብ ገንዘብ ይመጣል ልጅ በድሏ ታድጋለች ብለሽ በድሉ በሴቷ ብለሽ የምታሳድጊያት። የንግስት ልጅ ደግሞ ልዩነቱን ብለው በእናትና በአባት በትክክል ለነገ ለነገ ተብሎ ለነገ ተብሎ ለነገ ለህይወቷ ምን ያስፈልጋታል ብንወልድ ምን አለ ምናምን ተብሎ ታስቦ ነው የተወለደችው። ታስባ ታቅዳን የንግስት ልጅ የተወለደችው። ኢትዮጵያ ብትወለድ ይሻላ ተብሎ፣ አሜሪካ አሜሪካ ብትወለድ እንደዚህ እንደዚህ ብዙ ድላላት አኢትዮጵያ እንዲ የተባለ ታስባ ታቀዳ ትዳር ተይዞ ምን ተብሎ ምናምን ድምፃቸውን ሳያሰሙ በስነስርዓት ነው የተወለደችው። የአንቺ ደግሞ በበድሉ ነው በሴቷ በድሉ በዩቱብ ገንዘብ ታድጋለች ተብሎ ነው ዝም ብሎ ያደገችው ልጅ ሽ ይቅርታ አድርገን ይህ ልጅ መስደብ ሳይሆን በእሷ በሄደችበት ርቀት ነው። እና አንቺ ከንግስቴ እድሜ አንሰሽ ነው እንቦቀቅላ ሆነሽ ነው። ንግስትን እንዴት ትወልዳለች ተብሎ እንዴት ወለደኝ? ካገባችሁ እኮ ቅርብ ሰዓት ነው ያገባችው። ካቀ በአንቺ የልጅነት ባሌን ነው ያገባሁት ብለሽ ስትፎክር ያለበር እንዴ የልጅነት ባልሽን ካገባሽው እድሜሽን ይጣራልንና ያ ሁሉ እድሜ ስትኖሪ እንዴት አድርገሽ ነው ታዲያ ልጅሽን ያልወለድሻት? ልጅሽን ከወለድሻት ሁለት ሶስት ዓመት ራሱ አይልፋትም። የልጅነት ባልሽ ነው ያ ሁሉ ዘመንሽን እንዴት አልወለድሽለትም? መቼስ መጥተሽ ምክንያቱም በስደት ስንከራተት ስለኖርኩኝ፣ ለዛ በምን ተገናኝተን ልጅ ልውለድ አልኩኝ። መቼስ ልትሆናል። አታፍሪም? ስለዛ ንግስት ከአንቺ እድሜ ብታንስ እንጂ አትተልቅም ብታንስ እንጂ አትተልቅም ጋይስ እቺ ፊንገር ሾናታ ንግስት እንዴት ወለደች ብለው ሲያሙሽ ነበር በጣም ይገርማል እንዴት ወለደች ይሄ ዩቲዩብ ገንዘብ ሱሷ ጉድ ኮ ነው እኔ እግዚአብሔርን ጋይስ ሰውን የመጥፎ ነገር ተናግሬ ዩቲዩብ ላይ ገንዘብ ከማገኝ ባፍንጫ ይወጣ ይሄን ያክል እኔ ቸግሮኝ እንደት እንዴት እንዴት ወለዳች ይሄ ኮ የእግዚአብሔር ስራ ልጅ የሚሰጠው እግዚአብሔር ነው ቀን ሰዓት ጠብቆ ፈጣሪ ነው ልጅን የሚሰጠው እንጂ እናንተ ስለፈለጋችሁ ብቻ ልጅ አይሰጣችሁም። እግዚአብሔር ፈቅዶ ነው የሚሰጠው። እንዴት ነ? ዝም ብለህ አሁን ንግስቴ ወለደች፣ ኮንግራ፣ እንኳን ወለድሽ፣ ደስ ይላል፣ እንኳን ወለድሽ ብላችሁ ነው እንጂ መናገር ያለባችሁ። እች ሴትዮ እች ልጅ ገና እርጉዝ ናት፣ ገና አልወለደችም፣ ገና ልጅ በሆዷ ፅንስ ይዛለች። ሁል ጊዜ የምታደርገው እች ሴትዮ ምንድነው? የሰውን ትዳር መበተን፣ ፅንስን ማራገፍ ነው ስራው ያዘችው የለኝም። ሌላ ቶፒክ ምምዬ፣ ሌላ ቶፒክ የለኝም፣ የለኝም። እሷ ሁልጊዜ ሰው ነው እምትተቸው፣ የምትሳደበው፣ እሷ ላይ ሲደርስ ደግሞ ምን ያህል ስሜት እንደሚሰማት ማወቅ አለባት። ከኔ ከሷ በላይ ሰው እንዳለ ማወቅ አለባት። ከሷ በላይ ሰውም እንዳለ ማወቅ አለባት። ስለ ሰው ቁጭ ብላ የምታወራው ከሆነ እኛም ስለ እሷ እናወራለን። ምን አቃጠለሽ የእኔ እናት? እሷ ስለ ሰው እያወራች አይደል እንዴ? ስለ እሷ ሲወራ ሌላ ቶፒክ የለኝም ማርዬ፣ የለኝም ሌላ ቶፒክ ካለሽ ሂጂ ቤተክርስቲያን፣ ብዬሻለው። ሌላ ቶፒክ ከፈለግሽ ሂጂ ትምህርት ቤት። ሌላ ቶፒክ ከፈለግሽ ሂጂ ቅዳሴ። ሌላ ቶፒክ፣ ስለ ፍቅር፣ ስለ ብዙ የሚያወሩ ሰዎች አሉ። ሌላ ቶፒክ ሀሜት ወሬ ነው ያለ። በግልጽ አስረግጬ ነገርኩሽ። ምርጫው ያንቺ ነው። ምርጫው ያንቺ ነው ሁለ ላይ ምግብ ቀርቦልሽ የመብላት እና ያለ መብላት ያንቺ ምርጫ ነው። እየደበደብኩ አላበላሽም። ምርጫ ካለሽ ምትወጂው ምግብ ከሆነ ትበያዋለሽ፣ እማትወጂው ከሆነ ደግሞ በቃ ጠግቤ ብለሽ ጥለሽ ትሄጃለሽ። ሶሻል ሚዲያም እንደዛ ነው። የማይመችሽ ከሆነ የኔ ወሬ ሌላ ቶፒክ ከሌለኝ፣ አንዴ ሌላ ቶፒክ የላትም፣ ሌላ ቶፒክ ያለው ጋር ልሂድ ብለሽ ሜድ ትችላለሽ። አለቀ ሶሻል ሚዲያ ላይ የተመጣው እውቀት ልትዘራብሽ አለም ልታሚ ልታውሪ ነው። አራት ነጥብ ነው የምልሽ፣ አስረግጬ የምነግርሽ አዎ። ሰው ላይ ስታወራ ሰውን አሁን እሷ ንግስት እርጉዝ ናት አይደለ ጋይስ? ለምንድን ነው እርጉዝ ላይ ሲኮን ስትረስ ለምንድን ነው የሚጨምሩባቸው? እርጉዝ ሴት እኮ ስትሆኑ እርግዝናችሁን እች ልጅ ደብቃ ደብቃ ደብቃ አሁን በእርግጠኝነት ወይ ስምንት ወር ወይ ዘጠኝ ወር ሆና ነው ያወጣችሁ። ምክንያቱም የኛ ያበሻ ምላስ እንጨት ያደርቃል ብረት ያቀልጣል የታወቀ ነው። ስለዚያ እስከ ስምንት ወር ድረስ ደብቃ ነው። አሁን አይ ቲንክ ልትወልዲው ምናምን ስትል ሊወጣችሁ። አስቡት እንግዲህ ማለት ነው። ሰው እርጉዝ ሲሆን ልጁ ወልዶ በሰላም ተገላግሎ ነው። ከዛ በኋላ ሀሜቱንም አማት ያለባችሁ። እቺ ግን ፊንገርሾ፣ ግን የገንዘብ ስላሳበዳት ብቻ እርጉዝ ላይ ጭንቀት መልቀቅ ምን የሚሉት ነው? ጓደኞችሽ አትወልድም ሲሉ ነበር፣ ሲያሙሽ ነበር። ወይኔ ወይኔ፣ ገርም አልሞለድሽ። እርግዝና ላይ ሰው እያለ እንደዚህ አይነት ነገር መናገር ምንድን ነው የሚሉት? እሷ ደብቅ አይደል እንዴ? ዋጥ አድርጋ አይደል እንዴ? እርግዝናዋን አፍን አይደል እንትን ያለችው? ይሄ ማህበረሰብ እኮ ይሄ የኢትዮጵያ ማህበረሰብ ጅል መሆኑን የምታውቁት እኮ። ባሌን ፈትቻለሁ ብላ የባሏን ፎቶ፣ የሰርግ ፎቶ፣ እብድ የሚያል ፎቶ ግድግዳ ላይ ለጥፋ ተፋታለች። ከዛ ስለ ባሏ የባሌ ቤተሰቦች እንዲህ ናቸው እንዲህ ናቸው ብላ እያወራች ባሏን ደግሞ ወንድ አትጥበሱ ወንድ ጨካኝ ነው በራሳችሁ ቁሙ ምናምን እያለች እያወራች ባሏን ግንብ ላይ ለጥፋ ተፋታለች። እንዴት እንደምታስቡ እራሱ አላውቅም። ይሄ ማህበረሰብ እንዴት አይምሯችሁ ቁጭ ብሎ እንኳን ትንሽ እንኳን እንደሚያስብ መሸቀያ ነው። አዎ ሁሉም ሰው ይሸቅላል ግን አሸቃቀል አይነት አለው። ስለዛ ንግስት እየሄድ ማለት የነበረባት ስላረገሽ በጣም ደስ ይላል፣ እንኳን አረገሽ፣ ኮንግራ፣ በሰላም ልጅሽን ተገላገይ እንዲያስብ ማድረግ የለባችሁ። አሁን በንግስት ንግስት ጠንካራ ሴት ስለሆነች እንዲ ሌላ ሴት ብትሆን ቁጭ ብላ የምታስበው አሁን፣ አንድ ጠንካራ ያልሆነች እናት ብትሆን እርጉዞና ልጇን ይዛ ጓደኞችሽ እኮ አትወልድም ብሎ ያሙሻል። ንግስት ግን ያሉ አሁን ካገባችሁ ባሏ ቅርብ ጊዜ ነው ብዙም ሩቅ አይደለም እና ላይክ ምክንያቱ ይኖራታል በሰዓቱ ቦታ መደላደላለ ኢትዮጵያ መኖር ትፈልጋለች ወይ አሜሪካ መኖር ትፈልጋለች ወይ ልጇን የት መውለድ እንደምትፈልግ ከልጇ ጋር የሆነ በቃ የምታስቡት ነገር አለ እኔ እባክሽ መስከረም ውጪ ምን ካስጠላሽ ነበር እና ለምን ተጨንቀው እኔ ቆይ ቅሷሌ ሄዳለሁ። ለምን ተጨንቀው ነው ጋይስ? ለምን ተጨንቀው ነው የምታዩት? ለምን ነው የምትጨነቁት? ማርያምን ምን ይሄን በቁም ነገር አትጨነቁ ማሮቼ፣ ጭንቅ አይበላችሁ። አያችሁኝ አይደል? በቃ መጻፍ አይጠበቅባችሁም። ይሄ አቴንሽን ሲከር ስለሆናችሁ ነው። እኔ ኮመንታችሁ እንዳነብላችሁ ስለምትፈልጉ ነው። በቃ በፌመስ ኮመንት መነበብ ስለሚያምራችሁ ነው እንጂ ከዛ ውጪ እኔ አሁን አንድ ሴት ካየው አልጽፍም። ማምጣላኩ ነው። እቺ ደግሞ ኮተት መጣች። ቤ ብሎክ አድርጌ ነው አትጻፉ። የምትጽፉበትን ጊዜ ምግብ ለልጆቻችሁ ስጡ። ለኔ የምትጽፉበትን ጊዜ ቤታችሁን አጽዱበት፣ ይጠቅማችኋል። አመሰግናለሁ። ለምን ተጨንቀው እንደሚያየዋል አላውቅም ነው። ለእኔ እኮ ቪው እየጨመራችሁልኝ ነው። እናንተ ደግሞ ተቃጥላችሁም ተጨንቃችሁም ጠልታችሁም አይሆንም። ወይ አምላኬ፣ ኤኒዌይ ለንግስት መልእክት ምልክላት። እኔና ንግስት በጣም የምንከባበር በጣም ወዳት ናት። ላይክ አርቲስት ናት። ወዳታለሁ፣ አከብራታለሁ። በስሩዋን በጣም ስርዓት ያላት ናት። ወጥታ የምትናገር አይደለች፣ የምትሳደብ አይደለችም። መጥፎ ነገር ፔጅዋ ላይ አትለጥፍም። እንደ ማንኛውም ሰው ባላት ታለንት ነው ምትሰራ። ከዛ በተረፈ ግን እርጉዝ ሰዎችን ስታዩ ለምን ወለድሽ? እንዴት ወለድሽ? ከማን ወለድሽ? ለምን አረገሽ? ምን ነው ቆየሽ? አይባልም። እርጉዝ ሰውን ስታይ ሀሜት እንኳን ቢያስችላችሁ ያዞ፣ በሆዳችሁ አውሉትኝ። እንዴት ወለደች በሆዳችሁ በሆድ እኮ ይወራል ጋይስ። ግዴታ እኮ አፋችሁ እኮ ጮክ ብላችሁ መናገር የለባችሁም እኮ። ለይሄን ለፊንገር ሾ አድርሱላት። በአፍሽ እኮ መናገር አይጠበቅብሽም። አይኖ ገንዘብ ነው። አይኖ ልጅሽን ማስተዳደር ትፈልጋለሽ አውቃለሁ። ቤትሽ ጡረተኛ ባላለሽ አለሽ፣ እናውቃለን። ግን በሆድሽ አውሪው፣ በሆድ ይወራል። ንንሰንድረ በሆድ ይወራል። ለምን ንግስት እየዛሪ በዚህ ሰት ወለደችው። ከዛ ደግሞ ትቶ አለች፣ ደግሞ ትቶ አለች ውሃ የምታቀብልሽ ምናምን የራስ ቂቤ አናትሽ ላይ የምትቆልላለች። አንድ ማንኪያ ክትፎ በልታ ቁጭ ብላ አይንሽ የምታይ ቱቱ አለ። ለቱቱ በርሽን ዘግተሽ ቱቱ እንዴት እንዴት እንዴት እንዴት ነው ንግስት ግን ሲያሟት ነበር እኮ። እስከ ዛሬ እንዴት አልወለደችም? ባሏን አምስት ዓመት አግብታ ብለሽ ትንፍስ አርገሽ አውጩ አውጩ ብትችም ለጥንቷ ልጅሽም ንገሪያት የሆሬ ሱስ ካለብሽ ከዛ ልክ ንግስት ስትወልድ ልጇን በሰላም ስትገላገል ሀቤቱንም መተሽ ታሚና ገንዘብሽን ተሸቅምባታለች። ከዛ በተረፈ እግዚአብሔር ምስክሬ ነው፣ እኔ ከዚች ጋር ስለተጣለው አይደለም። እንግዲህ ለእርጉዝ ሰዎች ላረገዙ ሰዎች ስትረስ መስጠት አይጠበቅባችሁም፣ በእግዚአብሔርም ዘንድ ጥሩ አይደለም። በቃ እርጉዝ ናት፣ ልጅ ተሸክማለይ። ከእናንተ እኮ ስምንት ወር እኮ የደበቀችው እኮ አፋችን እኮ እንጨት ስለሚያደርቅ ነው። ይሄ ማህበረሰብ ባለጌ ስለሆንን እኮ ነው። ጸጥ ብላ ደብቃ ፊንገርሾ፣ ለራሴ ሲሆን ባልሽን ድብቅ አድርገሽ አገባሽ እላው ላይ እብድ ሚያህል ኢሞጂ አድርገሽ የፈረደበት የስናፕቻት ኢሞሪ ኢሞጂ ፊ እብድ ሚያህል አድርገሽ ሸፍነሽ እንትን አልሽ ይሁን አለሽ ልጅሽን ስንት አመ ስንት ወራት ሙሉ ደብቀሽ ደብቀሽ ደብቀሽ ከዛ በኋላ እርጉዝ ናት ብለሽ በስተመጨረሻ መተሽ ተናገርሽ የሰው ሲሆን ግን እንዴት አረገ አንቺንም እኮ እንደዛ ነው ያለሽ እኮ እኔ አንቺን አሁን በወዲያ አምቼሻለሁ እኔ አሁን በወዲያ አምቼሻለሁ አልሸቀልኩብሽም ግን በወዴ መጥቼ አምቼሻለሁ ምን ብዬሽ ነው ያሟታውን አንቺን ፊንገርሾ በወዴ ባሏን ያገባችው ባለ የልጅነት ባሏ ነው። የልጅነት ባሏ አስቡ እንግዲህ ማለት ነው። እሷ የጀመረችው ያው ከድርጊቷ አንጻር ከፊንገር ሾዋነቱ አንጻር የጀመረችው በ11 ዓመቷ ነው። የ11 ዓመት ዓመት እያለች ፍቅረኛዋ ነው። ይህ ሁሉ ዓመት ኖራ እንዴት ነው በዚች በሁለት ዓመት ውስጥ ልጅ ወለደችው እንዴ? መውለድ አቅቷት እንዴት አልወለደችም ይ አይምሮ ዬን ጠይቄያለሁ መጥቼ ግን አደባባይ አላወራሁም። ብከዝ ልጅ ይዘሻል፣ ልጅ ተይዞ አይታማም አይወራም። ለማንም ሳላወራ ለጉንቡም፣ ለግርግዳውም ሲከፋይ ለኤሪም ነግሬዋለሁ፣ በሆዴን የጨረስኩትኝ። ስለዛ ንግስቴ ኮንግራ ነው የሚባለው እንኳን አረገሽ ጀግና ልጅሽን በሰላም ይገላግልሽ ነው፣ ልጅሽን በሰላም ይገላግልሽ፣ እግዚአብሔር በሰላም ልጅሽን ያገላግልሽ ነው የሚባለው። ለእርጉ ሴት ጋ ዝቅዝቅ ብዬ ነው እንደሚታያቸው፣ ለእርጉ ሴት ለሌሎቻችሁም ነው የምነግራችሁ። ለእርጉ ሴት ያ ነው የሚባለው በቃ ያን ነው የሚባለው በሰላም ተገላገይ፣ በሰላም ይገላግልሽ። አራት ነጥብ ይህን ትዘጉታላችሁ። በዚህ እንጂ እንዴት ወለደች፣ ለምን ወለደች፣ በምን ወለደች? አንቺ ልክ ልጅሽ እንደወለድሻት ነው የወለደችው። ሌላ አየር ላይ ተወጥራ ትወልድ መቼስ አንቺ እንደወለድሹ ልጅሽን የወለድሻት ልዩነታችሁ ግን የእሷ ልጅ የምታድገው በእናትና በአባቷ ጥረው ግረው በሰሩት ገንዘብ ነው። ያንቺ ልጅ ደግሞ የምታድገው በእኛ በማህበረሰቡ ነው፣ ታምተን ተቆርጥመን ተሰድበን ነው። ልዩነቱ ከንግስት ልጅ ጋር የሚለያችው አወላለዱ፣ አንድ አይነት አወላለድ እግዚአብሔር የፈጠረው አወላለድ ሲሆን አስተዳደጉ ደግሞ ይለያያል። ኬክዬ የምታድገው በእኛ ነው። ኬክነት ኬኳዬ የምታድገው በእኛ ነው። ጋይስ ኬክ ኩ አኩኩ በእኛ ነው የምታድገው፣ በዚህ ማህበረሰብ በአርቲስቱ ማህበረሰብ ታምቶ ተቆርጥሞ ተበልቶ ነው የምታድገው። የንግስትዬ ልጅ ደግሞ አባቷ ጨፋሪ ነው፣ ታለንት አለው፣ ይታወቃል፣ ፌመስ ነው። በሰራው ገንዘብ እናትዮ አርቲስትና ና በሰራችው ትጦራለች። ወደፊት ልጅቷ ደህና ደህና ትምህርት ቤት ትገባለች። አመሰግናለሁ። እና ንግስትዬ እንደምወድሽ ታውቂያለሽ ጠንቅቀሽ። በጣም ደስ ብሎኛል። መብርሃን በሰላም ትገላግልሽ ልጅሽን፣ ታሳይሽ፣ ለቤትሽ ያብቃሽ። አመሰግናለሁ፣ አመሰግናለሁ። እኔ አለሁላችሁ እኔ።